የሀያ ሀያ አምስት የሚስ ወርልድ አሸናፊ በመሆን ዓለምን እያነጋገረች ያለችው የአስራ ዘጠኝ አመቷ ኢትዮጵያዊት እንስት ማናት ከሰሞኑ በህንድ ሀገር በተከናወነው ሰባ ሁለተኛው ሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያን ወክላ የአስራ ዘጠኝ አመቷ አሴት ደረጃ የተወዳድራ ውድድሩን በሁለተኛ ደረጃ አጠናቃለች። በዚህም ታዲያ በርካቶችም ለእንስቷ የእንኳን ደሳለሽ መልእክታቸውን እያደረሷት ይገኛሉ። ይህ ውድድር እንደ ሌሎቹ የቁንጅና ውድድሮች ሳይሆን የተለያዩ ፍልሚያዎችን ማለፍ የሚያስፈልግበት ነው። የዚህ ውድድር አንዱ አካል የሆነው የስፖርት ውድድርም ተከናውኗል። በዚህ ውድድር ታይላንዳዊቷ እንስት አንደኛ በመውጣት የወርቅ ሜዳሊያ ያገኘች ሲሆን፣ ኢትዮጵያን የወከለችው አሴት ረጀ ጥሩ ውጤት አምጥታም ሁለተኛ ወጥታለች። በዚህ በዘንድሮ 2025 በሚስ ወርልድ የቁንጅና ውድድር ላይ ከ109 በላይ የዓለም ሀገራት ተሳትፈዋል። የ19 ዓመቷ ኢትዮጵያዊት እንስት አሴት ደረጀ የኬሚካል ኢንጂኒሪንግ ተማሪ ስትሆን የ2025 ሚስ ወርልድ ከአፍሪካ አንደኛ፣ ከዓለም ደግሞ ሁለተኛ በመሆንም ውድድሩን አጠናቃለች። ከዚህም ቀደም አሴት ደረጀ በሚስ ወርልድ 24ም አሸናፊ እንደነበረች ይታወቃል። ይቺ በምስሉ ላይ የምትመለከቷት ፍልቅልቅ መልከ መልካም ወጣት ሴት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ምህንድስና ተማሪ ስትሆን በሀገራችን በተለያዩ በጎ አድራጎቶች ላይ ለምሳሌም ለተቸገሩ ሴቶችና ሕጻናት የመብት ተሟጋጅ ድምፃቸውን ከፍ ለማድረግና የሚገባቸውን ድጋፍ እንዲያገኙ ለማድረግ ትልቅ ስራዎችን ትሰራለች። ከዚህም በተጨማሪ ሀሴት በሀገራችን በበርካታ ስራዎች ላይ በንቃትም ትሳተፋለች። በዚህ በዘንድሮ 25 በህንድ በተካሄደው ሚስ ወርልድ የቁንጅና ውድድር ላይ አንደኛ በመውጣት የውድድሩ አሸናፊ የሆነችው እንስት ታይላንዳዊቷ ኦፓል ሱቻ ስትሆን ከእሷ በመቀጠልም በውድድሩ ሁለተኛ በመሆኑ ያጠናቀቀችው ኢትዮጵያዊቷ ሀሴት ደረጀ ናት። ከሀሴት ቀጥላ ሶስተኛ በመሆን ውድድሩን ያጠናቀቀችው ደግሞ ፖላንዳዊት ናት። ሀሴት በዚህ ውድድር ላይ ስለ ሀገሯ ኢትዮጵያ በርካታ ታሪኮችና ስለ ሀገራችን ባህል ለአለም ህዝብ አካፍላለች። ከዚህም ቀደም በሚስ ወርልድ ኢትዮጵያን ወክለው ቁልፍ ሚና ከነበራቸው እንስት ኢትዮጵያውያን ሴቶች መካከል ሀያት አህመድ፣ ሶሊያና አባይነ፣ ርጋት አፎርቂንና ሌሎችንም መጠቃቀስ እንችላለን። እኚህ እንስት ቆንጃጅት ሴቶች በአለም መድረክ ላይ ኢትዮጵያን ወክለው በቁንጅና ውድድሮች አሸናፊም ነበሩ። በተመሳሳይ ሀገራችን ኢትዮጵያ ተወልደው ኑሯቸውን በተለያዩ የዓለማችን ሀገራት አድርገው ብዙ ችግሮችና ውጣውረዶችን ተጋፍጠው ዛሬ ላይ የብዙ ትልልቅ ካምፓኒዎች ባለቤትና በታዋቂ ድርጅቶች ተቀጥረው ለዓለም ትልልቅ ግኝቶችን እያበረከቱ የሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን በርካቶች ናቸው። ከነዚህ ይልቅ ኢትዮጵያውያን መካከል የሴቶ ቻችን ቁጥር ጥቂት የሚባል አይደለም። በመሆኑም ከነዚህ ዓለም አሉም ከምትላቸው ድንቅ ኢትዮጵያውያን ሴቶች መካከል አምስቱን በጥቂቱ እናስታውቃችሁ። አምስተኛ ወይኒ መንገሻ፣ ሀገራችን ኢትዮጵያን በመላው ዓለም ላይ በማስታወቅ ላይ የምትገኘው ኢትዮጵያዊት እንስት ካናዳዊት አርቲስት ወይኒ መንገሻ አንዷ ስትሆን፣ ወይኒ የካናዳ ቶሮንቶ ታዋቂው ሶልፒፐር የተባለ የወጣቶች ቲያትር ቤት ዋና ዳይሬክተር ናት። አርቲስቷ የተወለደችው በኤርትራ ሲሆን እድገቷ ግን ኢትዮጵያ ውስጥ እንደሆነም ይነገራል። በተጨማሪም ወይኒ የወጣት ሴቶች አመታዊ የቲያትር ማሰልጠኛ ፕሮግራም የሆነውን ዘኤኤምዋይ ፕሮጀክትንም ትመራለች። የወይኒ ስራዎችን በተደጋጋሚ በአገሪቷ በርካታ ሽልማቶችን አግኝተዋል። በዚህም ታዲያ ዛሬ ላይ ወይኒ በሀገር አሜሪካ አሉ ከሚባሉት ከፊልም ዳይሬክተሮች መካከል አንዷና ዋንኛዋ ለመሆን በቅታለች። አራተኛ መክሊት ሀዴሮ። በአለማችን ላይ አድናቆትና ዝናን ካተረፉ ኢትዮጵያውያን መካከል መክሊት ሀዴሮ አንዷ ናት። መክሊት በሀገራችን ኢትዮጵያ ከዘጠኝ አመት በፊት ባወጣችው ከመከን በተሰኘው ነጠላ ዜማዋ ይበልጥ እውቅናን ያገኘ ሲሆን ይህ ዘፈኗን በወቅቱ በበርካቶች ዘንድ ተወዳጅነትን አትርፏል። ይቺ ትውልደ ኢትዮጵያዊት አሜሪካዊ ታዋቂ ዘፋኝና የዜማ ደራሲ በሀገር አሜሪካ ካሊፎርኒያ ኑሯን አድርጋለች። መክሊት ከእንግሊዝኛ ዘፈን በተጨማሪ በአማርኛ የተለያዩ ሙዚቃዎችን የምትጫወት ሲሆን ነፍስን በሚሰርቀው ያጫወት ስልቷና በጃዝ እንዲሁም ደግሞ በሂፖፕ ሙዚቃዎች ትታወቃለች። በብዛትም አፍሪካን የሚያንጸባርቁ ሙዚቃዎችን ትጫወታለች። በዓለም ላይ በ20 ስር የለቀቀችው አልበሟም ከፍተኛ ትኩረትን ስቧል። መክሊት በሀገር አሜሪካ በፖለቲካ ሳይንስ ትምህርቷን ያጠናቀቀች ሲሆን በኒውዮርክ ዩኒቨርሲቲም በሙዚቃ ሙያዋ አገልግላለች። ሶስተኛ ምህረት ማንደፍሮ ምህረት ማንደፍሮ ኢትዮጵያዊ አሜሪካዊት የፊልም የቴሌቪዥን ፕሮዲውሰር፣ ደራሲ፣ ዶክተርና አንትሮፖሎጂስት ናት። በተጨማሪ ምህረት የኢንዳብ አፍሪካ ቡድን መሪ ስትሆን የሪሊንስ ኢንስቲትዩት መስራች እንዲሁም ደግሞ ሚዲያ መስራች ናት። ዶክተር ምረት በሃርቫርድ ሜዲካል ትምህርት ቤት የዶክተሬት ማረጓን ያገኘ ሲሆን የመመረቂያ ጽሁፏን የሚያዘጋጀችው በኤች አይቪዲ ዙሪያ መሆኑም ይነገራል። ምረት የፊልም ሙያዋም በዶክመንተሪና በትረካ ፊልሞች ላይ የሚያጠነጥን ነው። በተጨማሪም ዶክተር ምረት የቀድሞ የዋይት ሀውስ ባልደረባ የአርበኞች ጉዳይ ዲፓርትመንት አማካሪ መሆና አገልግላለች። አሁን ላይም በሃርቫርድ ዩኒቨርሲቲ የህዝብ ጤና ትምህርት ቤት አስተማሪን በመሆን በማገልገል ላይ ትገኛለች ሁለተኛ አልፋ ደምላሽ። አልፋ ደምላሽ ኢትዮጵያዊ ስትሆን በሀገር አሜሪካ ትልቅ ስራ ፈጣሪና ለትርፍ ያልተቋቋመው የታዋቂው ራይሲንግ ታይድ ካፒታል ዋና ስራ አስፈጻሚና ባለቤት ናት። ካምፓኒዋም በተለይም ለወጣቶችና ና ለተለያዩ ማህበረሰቦች የስራ እድል ለመፍጠር የተቋቋመ ግዙፍ ድርጅት ሲሆን በዚህ ካምፓኒ ውስጥም በርካታ ሰራተኞችን በማስተዳደር ላይ ትገኛለች። በመሆኑም ታዲያ አልፋ በዚህ ስራ ፈጠራዋ በአለም ኢኮኖሚክ ፎርም እና በሄንዝ አዋርድ ሽልማቶችን ጨምሮ ከተለያዩ ትልልቅ ድርጅቶችም የተለያዩ በርካታ ሽልማቶችን አግኝታለች። አንደኛ ሰውስና ሀይሌ። በመጨረሻም በዚህ ዝርዝር ያዝላችሁ ኢትዮጵያን ባለም በማስተዋወቅ ላይ የምትገኝ እንስት ሴት ትውልድ ኢትዮጵያዊቷ የሳይንስ ሊቅ ፕሮፌሰር ሰውስና ሀይሌን ነው። ሶስና ተወልዳ ያደገችው በሀገራችን ኢትዮጵያ አዲስ አበባ ሲሆን እድገቷ አሜሪካ ነው። ፕሮፌሰሯ የቁስ ሳይንስና የምህንድስና ልቅ ስትሆን የመጀመሪያውን የጠጠር ያሲድ ነዳጅ ለአለም ሕዝብ ያስተዋወቀች ናት። ከዚህም በተጨማሪ በዘርፉ ከሁለት መቶ በላይ የምርምር ጽሁፎችን አሳትማም በአስራ አራቱ የባለቤትነት መብት አግኝታለች። ለነዚህ ስራዎቿ በርካታ ሽልማቶችን አግኝታለች። ፕሮፌሰር ሰውስና ኃይሌ በትውልድ ኢትዮጵያዊ የሆነች አሜሪካዊ የቁስ ሳይንስና የምህንድስና ሊቅ ስትሆን ፕሮፌሰሯ ከጎርጎሮሳውያኑ 1993 ጀምሮ በዋሽንግተን ዩኒቨርሲቲ በረዳት ፕሮፌሰርነት ከ1996 ጀምሮ በካሊፎርኒያ የቴክኖሎጂ ኢንስቲትዩት የቁስ ሳይንስ ፕሮፌሰር በመሆን ለ18 ዓመታት አገልግላለች። ከዚህም በተጨማሪ በተለያየ መንገድ በሙዚቃ፣ በስፖርት፣ በፊልም ሙያ፣ በሕክምናና በመሳሰሉ ትልቅ ሙያ ዘርፎች እኚህ ኢትዮጵያውያን ላሉበት ማህበረሰቦች ብቻም ሳይሆን ለሀገራችን ኢትዮጵያ እንዲሁም ደግሞ ለዓለም ሀገራት ባሉበት ሙያ የተለያዩ አስገራሚና አስደናቂ ስራዎችን የሰሩ ኢትዮጵያን በአለም ደረጃ ከፍ ያደረጉና በርካታ ሽልማቶችን ያገኙ ናቸው። ይህ ብቻም ሳይሆን በዚህ አኩሪና ድንቅ የምርምር ውጤታቸውም በአለም ላይ ዝና በማትረፍ በሳይንስ ምርምሩ ዘርፍ ስማቸውን በክብር አስፍረዋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበት ና ስለዚች በዘንድሮ ሀያ አምስት የሚስ ወርልድ ሁለተኛ አሸናፊ በመሆን ያጠናቀቀችው ሐሴት ደረጀ እና ስለነዚህ በአለም ደረጃ ኢትዮጵያን በማስጠራት ላይ ስለሚገኙት አምስት እንስት ሴቶች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባች መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ፣ ሰላም ለሀገራችን ይሁን።